አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም ውዴ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ሁሉ ሰላም ሁሉ መልካም። እንዴት ናችሁ ልኝ፣ ጠፍቻለሁ። እስከ ዛሬ በጣም ብዙ ጊዜ ቪዲዮ ለቅቄ አላቅም። ዛሬ ግን አንድ ነገር ልላችሁ መጣሆኝ። ያው እንደምታዩት ብዙ ነገር ፊቴ ላይ አርጌ ነው የመጣሁት። ብዙዎቻችን ፊታችን ሲበላሽ ብዙ አይነት ክሬሞችን እንጠቀማለን። ያው እንደዚህ ሚዲያ ላይ ሲለቀቅ እያየን፣ እርግጥ የሚለቁትም ሰዎች ይጠቅመናል ብሎ ነው የሚገዙት ይመስለኛል። ይጠቅማል ብለው ነው እንጂ አይጠቅመንም ብሎ አይደለም የሚገዙት። እና ያው ሲሞክሩ ለወዲያው ሲያጠፋ ጥሩ ነው ሊሉ ይችላሉ። እኔ ብዙ ነገር እጠቀማለ በፊቴን፣ እንዲሁም ቆዳይን እያሳሳ ነው የመጣው። ይሄን ነገር ታቁታላችሁ። ብዙ ጊዜ ያስተዋውቃሉ። ዋጋውም ውድ ነው በሪያል 263 ሪያል ነው። በሳውዲ ያመጣሁም ማለት ነው። ይህንንም ገዝቻለሁ ለማዲያ ሲሉ። አሁን ደግሞ በቅርብ ቲክቶክ ላይ ረመዳን አካባቢ ይመስለኛል አንዷ በጣም አጠፋልኝ ብላ የድሮ ፎቶዋን አስቀምጣ አሁን ስታሳይ፣ ግን አንሸወድ። በፊሊተር እና ያለ ፊሊተር ነው የሚያሳዩን ማለት ነው። ያውኔም ይሄው ይህንን ያህል ጀምር ያለው ይህን ያህል ትንሽ ስለሚበቃ ነው። ለውጥ የለውም። ሁለት ቀን ከተዋችሁ ይወጥ ተመልሶ ይመጣል ማለት ነው። እና አንሸወድ ለማለት ነው። እነዚህ ቆዳችንን ያሳሳሉ እንጂ የሚጠቅመው ነገር የለም። ከማብዛታችን እርግጥ፣ ይሄ ለብጉር ከዚህ በፊትም ተጠቅሜ ያለው ይሄንን፣ አሁንም ይሄንን ቪቫንቲንም እጠቀም ነበር። ብዙ ተጠቅሜ ያለው፣ ግን እኔ ይሄን ያህል ለውጥ አገኘሁበት ልል አልችልም። ራሳችሁን ጠብቆ ፊታችን ላይ ማንኛውንም ነገር ስንቀባ ቆዳችን እየሳሳ ፊታችን እየተበላሸ ነው የሚመጣው። እኔ ይሄ ብቻ አይደለም፣ እርግጥ እቃውን ለቅሜ ስለምጥለው ነው ብዙ ነገር ነው እነዚህ ያላቸው፣ ስለሆኑ ስላልጣልኳቸው ነው እንጂ ወቅቱ ያለፈ ቁጭ አድርጌ እጥላለሁ። ብዙ ነገሮች ለፊቴ ይጠቀማለሁ እና ለውጥ የለውም ይጎዳል ብዬ ነው ማስበው። ይሄን ክሬም ገዝቼው ነበር። አለው ይሄ ይሄ እንኳን ይሻላል ያው ሞስቸራይዝ ነገር ያረጋል። ለዛ ለሞስቸራይዝ ይሆናል ማለት ነው። አሁን ደግሞ ትቼ እስኪ ይሄንን ሳሙናውን እና ይሄንን ሞስቸራይዙን ገዝቻለሁ ማለት ነው። እነዚህ ምናልባት ጥሩ ሊሆኑ ይችላሉ ብዬ አስባለሁ። አንዱ ሁለት ቀን ሶስት ቀን ስለሆነው ፊቴ እንደውም ጥሩ እያደረገው ነው ብዬ ነው ማስበው። ሌላ ነገር ከምንጠቀም ቤታችን ውስጥ የተለያዩ እርድ፣ እርጎ ምናምን እየተቀባን እነዚህ ሞይስቸራይዞች እና ሳሙናዎች ብንጠቀም ይሻላል ለነዚህ ከምናወጣ ገንዘብ ማለት ነው። ይሄን ለማለት ነው። ሁላችሁም ፊታችሁን መንከባከብ አለብን። ያልሆነ ክሬሞች ጥሩ ነው ሲሉን እያየን ሚዲያ ላይ እየተቀባን ፊታችን፣ ቆዳችን እየሳሳ እየተበላሸ ነው የሚሄደው በራሴ ስላየውኝ ነው። የዚህን ያክል ያክልም ባይሆን ፊቴ እንደውም የባሰ ብጉር ይወጣል፣ የባሰ ጠቆር ይላል፣ ማለት እንደ ማዲያም ማለት ነው። እና ጥንቃቄ አድርጉ። ይሄ የምንገዛዛቸው ነገሮች ምንም አይነት ባበዛን ቁጥር ቆዳችን ሴንሴቲቭ ስለሆነ አይችልም፣ እየተበላሸ ነው የሚሄደው። እና እንደዚህ ሞይስቸራይዞች ይሄ ራሱ አሁን ግማሽ አድርጌዋለሁ፣ ትንሽ ነው እንደውም ያለው። ደግሞ ይህንን ይህን ሰሞን ነው የገዛሁት ይኸው፣ እንደምታዩት ገና ሁለት ቀን ሶስት ቀን ነው ፊቴን የታጠብኩት። ጥሩ ለውጥ አለው ብዬ አስባለሁ። ይሄኛው ሳሙናው ነው። ይሄኛው ደግሞ ክሬሙ ነው ማለት ነው፣ ሞስቸራይዙ ነው። ተጠቀሙት ይሄንን። ይሄ እንደዚህ አይነት ነገሮች ከምንጠቃቀም ማለት ነው በቤት ውስጥ ነገሮች እየተጠቀም አሁን ለምሳሌ እርድ እርጎ ብንቀባ ኑስ ካፌ በቡና በማር ብንቀባ ከዛ በዚህኛው ታጥበን ይሄኛው ሞስቸራይዝ ብናደርግ የበለጠ ፊታችንን እንጠብቀዋለን ብዬ አስባለሁ ከነዚህ ክሬሞች ማለት ነው እና ራሳችንን እንጠብቅ ራሳችሁን ጠብቁ ጓደኞቼ ለማለት ነው የመጣሁት ላይክ ሼር ሰብስክራይብ እያደረጋችሁ የቻናሌ ተከታታይ ሆኖ ይጠቅማል ያልኩትን ሀሳብ አመጣለሁ ያሉትን ሁሉ መጠቀም እንደሌለብን ነው የማምነው እኔ ብዙ ነገር እጠቀማለሁ እውነት ለመናገር ግን፣ ለጊዜው ሊያጠፋ ይችላል እኮ ለአንድ ለአስራ አምስት ቀን ምናምን ሊያጠፋ ይችላል። ስታቆሙ ደግሞ ተመልሶ ይወጣል። እንደዚህ አይነት ነገር ደግሞ ለረጅም ጊዜ የምንጠቀም ከሆነ ቆዳችን ይበላሻል ማለት ነው እና ሞስቸራይዝ እና ሳሙና ጥሩ መርጣችሁ የሚስማማችውን ይሄ አሁን ለኔ የተስማማው ለእናንተ ይስማማል ማለት አይደለም። መርጣችሁ ተጠቀሙ። ከዛ በተቀረ ደግሞ በቤታችን ውስጥ የሆኑ የሆነ ነገር እያዘጋጀ መጠቀም ይሻላል ብዬ ነው ማስበው እንጂ ያሉትን ሁሉ ከተጠቀምን ቆዳችን ይበላሻል ለማለት ነው። ዛሬ የመጣሁት በራሴ ስላየው ለምን ብዬ ነው። ብዙውን ጊዜ ደግሞ የማዳት ክሬም ከዚህ በፊት የምጠቀመውን እየሰራው ብዙ ልጆች በዛ ጋር፣ ያው ብዙም ከዚህ በፊትም ሌላውም ሰው ስላለቀቀ ይመስለኛል እየተጠቀምኩ ነው። አላጠፋም ምናምን የሚሉ አሉ። ለወዲያው ያጠፋል። ከዛ በኋላ ደግሞ ሁልጊዜ ተጠቀሙኝ ይላል። ሁልጊዜ ደግሞ ክሬም የምንጠቀማቸው ከሆነ ፊታችንን ያበላሻል ብዬ ነው እኔ ማምነው፣ እና ራሳችሁን ጠብቁ፣ ወዳችሁን ጠብቁ ነው ያየንን ሁሉ ሰው ያለውን ሁሉ አምነን መጠቀም እንደሌለብን ነው። ላይክ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ላለሁ። አሰላሙ አለይኩም ወራመቱላ በረካቱ